መኑ ይመስለከ ጌታ ሆይ ከአማልክት አንተን ማን ይመስልሃል? አንተ ነህ ተአምር የምትሰራ፣ ዘትገብር መንክረ ለሕዝብህ ኃይልህን አሳያሃቸው አርአይኮ ለወገኖችህ ኃይልህን ወአድኃንኮሙ ለሕዝብህን በክንድህ አዳንካቸው በመዝራእት ወደ ሲኦል ገሰገስ ሄድህ ወደ ሲኦል በዚያም ደግሞ ምርኮን ማረክህ። ወአዕረገ ፄዋ እምህየ ወጸጎከነ ዳግመኛ እኛንም አዳንከን አንዴ አንዴ አዳንከን ነፃነትን አንድ ጊዜ ሰጠኸን ግዕዛነ እስመ መጥተህ አድነኸናልና አድነኸናልና ስለዚህ በእንተ ዝንቱ እናመሰግንሃለን። ማመስገን ብቻ አይደለም፣ ወደ አንተ እንጠራለን። እንዲህ እያልን እንጠራለን፣ እንዘ ንብል ቡሩክ ነህ ለዘላለም አንተ ኢየሱስ ሆይ፣ ቡሩክ አንተ እግዚአብሔር ወአድኃንከነ ክብርና ምስጋና ይድረሰው። ከዚህች ቤተ ክርስቲያን ወዴት እንሄዳለን? ንገሩኝ ሁላችሁ። ከዚህች ቤተ ክርስቲያን ወዴት እንሄዳለን? ሁላችሁ ንገሩኝ። ከዚህች ቤተ ክርስቲያን ወዴት እንሄዳለን? ሀበመኑ ናሐውር እግዚኦ ካንተ ወዴት እንሄዳለን? የዘራይቆብ ልጆች አማርኛ ብቻ ነው ግዕዛችሉም ሰማችሁት? አረ ለዚህ ላማረ ድምፅማ ምስጋና ስጡል ሊለ እግዚአብሔር። ያውም እኮ ያውም እኔ በመሀል እየተናገርኩ እያደናቀፍኩት በመሀል እየተናገርኩ ሰማችሁት፣ ግን ምን እንዳለ ሲኦል ሄደህ ማረክ ነፍሳትን፣ ነፃ ወጣህ ከሰማይ መታ አዳንክ፣ ነፃነትን አንድ ጊዜ ሰጠህን። ተመልከቱ፣ ብሩክ አንተ እግዚኦ፣ አንተ ብሩክ ነህ ኢየሱስ ክርስቶስ እናመሰግነሃለን፣ ወንጸርሕ ኀቤከ ወደ አንተ እንጮሃለን ምን ብለን፣ ቡሩክ ነህ፣ የዘላለም አምላክ ነህ። ካንተ ወዴት እንሄዳለን? ክብርና ምስጋና ዕለት ለአምላካችን ይድረሰው። ወዴት እንሄዳለን? አብየት ያ ቅዱስ ጊዮርጊስ፣ ያ ቅዱስ ጊዮርጊስ በረከቱ ይደርባችሁ። የልዳው ፀሐይ፣ የፋርስ ኮከብ፣ የልዳው ኮከብ። ሰባት አመት ሙሉ ለጣዖት እንዲሰግድ እንደ ሽንኩርት ሲከትፉት ከኢየሱስ ወዴትም አልሄድም አለ። ካምላኬ ወዴትም አልሄድም አለ። ክብርና ምስጋና ለስሙ ይድረሰው። የትም አልሄድም። የጊዮርጊስ ልጆች አላችሁ? የጊዮርጊስ ልጆች በረከቱ ይደርባችሁ። ያ ቶማስ ዘመርዓስ አሪዮስን ያወገዘ ቶማስ ዘመርዓስ 22 ዓመት ሙሉ ለጣዖት ስገድ፣ ክርስቶስን ካድ ሲሉት አምላኬ ነው ክርስቶስ። ሀያ ሁለት ዓመት ሙሉ እየመጡ ከጥፍሩ ጀምረው እየቆረጡ እግሩን ሁለት እግሩን ጨረሱ፣ ሁለት እጁን ጨረሱ። አሁንስ ለጣዖት አትሰግድም ይሉታል። አምላኬ ምን አረገኝ? ኢየሱስ ክርስቶስ ከሰማዩ መጥቶ አዳነኝ። ይሄ ስጋ አፈር ነው፣ የዘላለም የማይበሰብሰውን ገና ያለብሰኛል አለ። ክብርና ምስጋና ለእግዚአብሔር ይድረሰው። ከሱ ወዴት ይኬዳል? ወዴት ይኬዳል ከሱ? ተመልከቱ፣ ቅዱስ እስጢፋኖስ በረከቱ በኔም፣ በባሪያው፣ በእናንተ ይደር። በድንጋይ ይወግሩታል፣ በቃው እያሉ ደስ አላቸው ይስቃሉ፣ በቃው በድንጋይ ይወገሩት በቃው እስጢፋኖስ አሉ። አልገባቸውማ እኛ ጋር እኮ የሞታ አይበቃውም። መድኃኒታችን እኮ የዘላለም ህይወት እኮ ነው። አነ ውእቱ ትንሳኤ ወሕይወት ብሎ ነግሮናል። ከእሱ ወዴት እንሄዳለን? የአራት ቀን ሬሳ አልዓዛርን አታውቅም? በወንጌል የተጻፈውን ከሞተ በአራት ቀን ወደ መቃብሩ ሄዶ ምን አለው? አልዓዛር አልዓዛር፣ ጻማፋ አልዓዛር ውጣ ሲለው የሞተው ሰው እንደተገነዘ ብድግ ጋለ ፍቱትና፣ የት ፈቱት። አይኖቹ አዩ፣ አንደበቱ ተናገረ። አርባ ዓመት ጳጳስ ሆኖ ኖረ። ክብርና ምስጋና ለእግዚአብሔር ይድረሰው። የአላዛር ልጆች የእስጢፋኖስ ልጆች የሉም? አያችሁ ትንሽ ናቸው እ ትንሽ ናቸው። ትንሽ ናችሁ እንዴ? የተዋህዶ ልጆች ንገሩኛ፣ ድምፃችሁን ንገሩኝ። የኦርቶዶክስ ልጆች የጊዮርጊስ ልጆች የነቢያት ልጆች የሰማይታት ልጆች ክብርና ምስጋና ለእግዚአብሔር ይድረሰው። የነዚህ ሁሉ አምላክ የኢየሱስ ልጆች ነን፣ የተዋህዶ ልጆች። ክብርና ምስጋና ለስሙ ይድረሰው። የተዋህዶ ልጆች ተመልከቱ፣ እነዚህ ሰማይታት ሀበመኑ ነሐውር እግዚኦ፣ ካንተ ወዴት እንሄዳለን? ህይወት አለ አሉት። ህይወት አለ አሉት። ቅዱስ እስጢፋኖስ በጣም ይገርማል። ሲገሉት በቃው አሉ፣ በቃው ድንጋዬ። እሱ ደግሞ ጭራሽ እነሱ ከሞት በኋላ አለቀ ብለው ነው እሱ ደግሞ ጭራሽ እነሱ እየወገሩት እነሱ በቃ አለቀለ፣ ሲሉ እስቲ ወደ ሰማይ ሁላችሁም አንዴ ምን ይታያችኋል? ሰማይ አይደል? እዩት ወደ ላይ። ለእስጢፋኖስ የሆኖ ልነግራችሁ ነው። እነሱ በድንጋይ እየወገሩት፣ ሰማይ ተከፈተ ይላል። በሰማይ ዙፋን ስላሴን ተመለከተ። ክብርና ምስጋና ለእግዚአብሔር ይድረሰው። ኢየሱስ ክርስቶስን ተከትለሃል ብለው ነበር የወገሩት የገደሉት። እሱ ግን ጭራሽ ምን አለ? አይዋለሁ አምላኬን በአብ ቀኝ ተቀምጦ አለ። ክብርና ምስጋና ለእግዚአብሔር ይድረሰው። በአብ ቀኝ ተቀምጦ አየዋለሁ። ራሱ ዳዊት የተናገረውን ጌታ እኮ አምጥቶ ማነኝ ሲላቸው አሁን እኮ ጠብ የተፈጠረው እኮ እናንተም ልትሄዱ ተወዳላችሁ አላቸው ደቀ መዛሙርቱ ያኔ ነው እኮ ወአውሥአ ስምዖን ጴጥሮስ ወይ ቤሎ እንዲህም አለው፣ ሀበ መኑ ነሐውር፣ ጊዜው ወደ ማነው የምንሄደው? አንትሙኒ ትፈቅዱኑ ተሐውሩ፣ እናንተስ ራሳችሁ ምን ተወዳላችሁ? ወዴት እንሄዳለን? አንተ የዘላለም ሕይወት አለህ እኮ አንሄድም አለው። አንሄድም የዘላለም ሕይወት አለ። ተመልከቱ የዘላለም ሕይወት አለ። ካንተ ወዴት አንሄድም፣ ቅዱስ ጴጥሮስ ያለው ሰማይታቱ ሁሉ ቅዱሳኑ ሁሉ ካንተ ወዴት እንሄዳለን? ሕይወት አለህ የዘላለም ህይወት አለ። መድኃኒት ነህ። በቃ እኛን ነፃ አውተህናል። ካንተ ወዴት እንሄዳለን? ወዴትም አንሄድም። ይህን አምነው ነው ቅዱሳን አባቶቻችን በእምነት የጸኑት። ግን የት ናችሁ እናንተስ? ዛሬ እንዲህ ተሰብስበናል። እሁድ እሁድስ ጠዋት የት ናችሁ? ቪዲዮ አይቀርጻችሁም? ጥያቄ ልጠይቃችሁ። ቪዲዮ አይቀርጻችሁም? በየሳምንቱ የምታስቀድሱ ምልክት ስጡኝ። በየሳምንቱ የምታስቀድሱ እሺ፣ አትዋሹ። በየሳምንቱ መታችሁ የማታስቀድሱ አባቶች አያችሁ። አውርዱ። ግድ የለም ግድ የለም። ትንሽ ነው የማያስቀድሰው እኮ ትንሽ ነው ማለት ትንሽ ነው ማለት ነው። ያስቀደሰ ከፍ ያለ ነው ማለት ነው። እሷ አባታችን የት ናችሁ? የተዋሕዶ ልጆች በጫት የተወሰድክ፣ በሲጋራ የተሰለብክ፣ በሐሺሽ የጠፋሽ፣ የጠፋህ፣ በጠንቋይ በቃልቻ በአስማተኛ በመተተኛ የተወሰድክ፣ ዝም በል በመናፍቃን የተወሰድክ፣ በዛር መንፈስ የተወሰዳችሁ በአዳል ሞቲ መንፈስ በወሰንገላ መንፈስ በብር አለንጋ መንፈስ በጠቋራ አባቡሌ መንፈስ በዛር መንፈስ በውቃቢ መንፈስ በሰይጣን መንፈስ የተወሰዳችሁ የት ናችሁ? ተናገሩ። ካንተ ወዴትም አንሄድም በሉ። ካንተ ወዴትም አንሄድም በሉ። ከተዋሕዶ ወዴት ይኬዳል? ይሄ ዜማ ተትቶ ይሄ ማህሌት ተትቶ ይሄ ቅዳሴ ተትቶ ሌላውን እንገራችሁ። ከሰማይ የወረድኩ እንጀራ እኔ ነኝ አለ በማቴዎስ ወንጌል ምዕራፍ 26 ቁጥር 26። እንኩ ብሉ ይሄ ስጋዬ ነው፣ እንኩ ጠጡ ይሄ ለአዲስ ኪዳን የሚፈስ ደሜ ነው አላቸው። ዛሬ ይሄ ቅዱስ ስጋና ቅዱስ ደም የሚፈተተውና የሚቀዳው በተዋህዶ ቤተ ክርስቲያን ነው፣ በሌሎች የለም። አያችሁ፣ ህይወት ተዋህዶ ውስጥ ነው። ዘላለማዊ ህይወት በኦርቶዶክስ ነው። ዘላለማዊ ህይወት ለሞተ ሰው እንኳን ይፀለይለታል፣ ፍታት፣ ዘላለማዊ ህይወት አለው። ሌላ ቦታ ፍታት የለም፣ ክርስትና ስም የለም። ከዚህ ስትወጣ እዚህ ነው ያለህ። እስኪ ክርስትና ስም ያላችሁ ምን ያስቃል ያላችሁ ነው ያልኩት። አላችሁ ሁላችሁም? እሺ ከዚች ቤተክርስቲያን ስትወጣ በአንተ ላይ ኢየሱስ የለም። በአንተ ላይ ቅዱሳን የለው። በእናንተ ላይ ህይወት የለም። ከዚች ቤተ ክርስቲያን ወጥታችሁ ወደ ምንፍቅናና ወደ ክደት ስትገቡ ስም የላችሁም። ማንም በክርስትና ስም አይጠራህም። ስም የለህም። እየገባችሁ ነው? ተዋህዶ መሆን ማለት ምን ማለት እንደሆነ፣ ኦርቶዶክስ መሆን ማለት ምን ማለት እንደሆነ፣ እውነተኛ ክርስቲያን መሆን ማለት ምን ማለት እንደሆነ። ስም የለህም ስትወጣ። ስም የለሽም ስትወጭ፣ ልንገርሽ በእስማኤል እግዚአብሔር አልተጠራም። በኢያሱም አልከበረም አልከበረም እንገራችሁ። ለምን እስማኤልም፣ የምድረ በዳ አህያ ተንኮለኛ ነው። ወንድሙን ይስሐቅን የሚቆነጥጥ ነው። ኤሳውም ለሆዱ ብሎ ብኩርናውን የሸጠ ነው። እንዴት እግዚአብሔር ይጠራበታል? ከዚች ቤተ ክርስቲያን ስትወጣ ክርስትና ስም የለህም፣ በዚች ግን ስም አለህ። ሀበ መኑ ነሐውር እግዚኦ፣ ወዴት እንሄዳለን ከዚህ እረ በዚህ መኖር ለኛ መልካም ነው አለ። ትምህርቴን ላጠቃል። እንግዲህ ማቴዎስ 17 ቁጥር 4 እዚህም ያው ቅዱስ ጴጥሮስ ነው ቀድሞ ስለሚናገር በእድሜ ከፍ ይላል። እነሱ ሀያ ውስጥ ላቸው እሱ ሃምሳ አምስት ነበረ፣ ቀድሞ የሚናገረው። ለዛ በደብረ ታቦር ተራራ ጌታችን ኢየሱስ ክርስቶስ አምላክነቱን ገለጸ። የአምላክነት ጉዳይን ጉዳይ ነው የተነጋገርነው። ብያቸዋለሁ፣ የህይወት እንጀራኔ ነኝ ወደ ሰማይ ተመልሼ እሄዳለሁ። የአምላክነት ጉዳይ ነው። በደብረ ታቦር ተራራ አምላክነቱን ገለጠ። ብርሃን በራ፣ ደመና መጣ፣ ተራራው በብርሃን ተቅለጠለጠ። ደብረ ታቦር እዚህ ነው፣ አርሞኒየም ሶሪያ ድንበር ነው። ከዚህ ያለው ድምፅ እዛ ተሰማ። ታቦሩ አርሞኒየም በሰመዚ አኬት ፌት ሰው ያለው ዳዊት። ለዚህ ነው ጴጥሮስ ያዕቆብ ዮሐንስ ሶስቱን ደቀ መዛሙርት ነው ይዟቸው የወጣው። በረከታቸው ይደርባችሁ። ተራራው ላይ እያለ ሁለት ሰዎች መጥተዋል። ማናማ? ሙሴና በረከታቸው በእናንተ ላይ እንደ ልብስ ይሁን። ሙሴ በኦሪት ዘዳግም ምዕራፍ 34 ቁጥር 5 ሞቷል። ኤልያስ በሁለተኛ ነገሥት ምዕራፍ 2 ተወስደዋል። የሙታንም አምላክ የህያውም አምላክ እኔ ነኝ ሲል ኢየሱስ ክርስቶስ ሙሴንም ከሲኦል ኤልያስን ከብሔር ህያዋን አምጥቷቸዋል፣ ደብረ ታቦር ተራራ ላይ። ክብርና ምስጋና ለእግዚአብሔር ይድረሰው። ከሰዓት አኳያ ባጭሩ ላርገውና በዛ በተራራው ላይ እያለ ሙሴና ኤልያስ አሉ፣ ጌታ መሀል አለ፣ ጴጥሮስ፣ ያዕቆብ ዮሐንስ አሉ። ለምንድን ነው የወሰዳቸው ተራራው ላይ ኢየሱስን? ሰዎች ስላላመኑት አምላክ ስላላሉት አምላክ የሚባለው በዚች ቤተክርስቲያን ነው ብያቸዋል። ሌላ ቦታማ አማላጅ ነው፣ ሌላ ቦታማ ፍጡር ነው። ለስም አጠራሩ ክብር ምስጋና ይግባው። በእኛ ዘንድ ግን አምላክ ነው፣ የአማልክት አምላክ ነው። በእኛ ዘንድ ጌታ ነው፣ የጌቶች ጌታ ነው። በእኛ ዘንድ ንጉሥ ነው፣ የነገስታት ንጉሥ ነው። ንጉሥ ውእቱ ክርስቶስ መሐሪ ውእቱ፣ ደግሞ መሐሪ ነው። ምረቱን ይላክልን። በዛ መሀል ቆሞ ጴጥሮስና ዮሐንስ ያዕቆብ ምን እንደሆነ በማያውቁት መንፈስ ውስጥ ናቸው። ሙሴና ኤልያስ አሉ። የሙታንም አምላክ እኔ ነኝ የህይዋንም አምላክ እኔ ነኝ አለ ጌታ ኢየሱስ ክርስቶስ። ሙሴ መጣና በነገስታት ፊት ይፎከራል። የኔ ነ ሙሴ አምላክ ደግሞ ማን ነው ሙሴ የሚልህ ብሏል። ምክንያቱም ሙሴ ነው ብለውታል። ማን ነው ሙሴ? ኤልያስም የኔ ኔ ኤልያስ አምላክ ኢየሱስ ክርስቶስን እኮ ነው የሚለው ተነጋገሩ ይላል አይደል ሉቃስ ስታዩ ተነጋገሩ ነው የሚለው ዘጠኝ ላይ። ግን ምን እንደተነጋገሩ ሌላ ሰው አያውቅም። የተነጋገሩት መሰ ሙሴ ምን አለ መሰላችሁ? እንዴ እኔ እኮ ደመና ብከፍ ጠላት ብገድል ባህር ብከፍል ባንተ እንጂ ነው ጌታዬ፣ የኔን የሙሴን ሙሴን አምላክ ማነው ሙሴ የሚልህ? ኤልያስም ሰማይ ብለጉም ዝናብ ባዘን ብደመና ብጋርድ እሳት ባወርድ የኔን የኤልያስ አምላክ አንተን ማን ነው ኤልያስ የሚልህ? ነው ያሉት። እኮ ማቴዎስ 16 ስታዩ ቁጥር 13 ሰዎች ማን ይሉኛል ብሎ ነቢይ ነው ብለውታል። ያቺ ደብረ ታቦር ጌታ አምላክነቱን የገለጸባት፣ ምን ነበር ያለው ቅዱስ ጴጥሮስ? የሚያስታውሰኝ አንድ ነገር ብሏል እዛ በዚህ መኖር ለእኛ ንገሩኛ። በደንብ እማያቅ ሰዋለ ከፍ አድርጉና ተናገሩ። በዚህ መኖር ለኛ ሀበመኑና ሀውር እግዚኦ፣ ታዲያ ወዴት እንሄዳለን? መልካም ነው በተዋህዶ መኖር። መንገዲቱንም መልካም ይላታል ኤርሚያስ 6፥16 በመልካሚቱ መንገድ ሂዱ ይላል። ጠባቢቱ መንገድ ወፍራሙን ስገድ ትለዋለች፣ ይጨንቀዋል። ሆዳሙን ጹም ትለዋለች፣ ይጠባዋል፣ ይጨንቀዋል። ስስታሙን ስጥ ትለዋለች። ኦርቶዶክስ እንዲናት ያቺን ቦታ ጴጥሮስ በዚህ መኖር ለእኛ መልካም ነዋል። ከዛ እንደውም ምንድን ያለው ስንት ቤት እንስራ ነበር ያለው ሶስት አይደል እነሱ ስንት ናቸው? እዛ ላይ ያሉት? አይ ከመድኃኒታችን ጋር አንድ ላይ ስንት ናቸው? ጌታ አለ አይደለም እንዴ? ከዛ ማናማ መጥተዋል። ሙሴና ሶስት አይሆኑም እንዴ? ስንቆጥር ዝም ብለን ከዛ ጴጥሮስ፣ ዮሐንስ፣ ያዕቆብ ስንት ናቸው? የሚሰራው ቤት ስንት ነው? ደባል ደባል ሊሆኑ ነው ማለት ነው። አያችሁ፣ ማከማ ሊደበል አይ፣ ቅዱስ ጴጥሮስ እንደው ደስታው የመኖሩ ጉጉት እኮ ነው። ተመልከቱ ያዕቆብን ከሙሴ ጋር አብራችሁ ሁኑ ሊልኮ ነው። አይ ጴጥሮስ ዮሐንስን ደግሞ እንደሞ ከማጋ ከኤልያስ ጋር እሱ ከጌታ ጋር ሊሆን አረ ያርገለ ዘላለም ክብርና ምስጋና ለስም አጠራሩ ይድረሰው። ካንተ ወዴት እንሄዳለን? ብዙዎች ሄዱ ከዛ የሚለው ብዙሃን ማርዳይሁ። ከዛ ከነበሩት እንደውም ከደቀ መዛሙርቱ ብዙዎች እለገቡ ድኅሬሆሙ ይላል ወደኋላቸው ተመለሱ። በዚህ መኖር ለእኛ መልካም ነው። ወዴት እንሄዳለን? በዚች ቤተ ክርስቲያን መኖር ለእኔና ለእናንተ መልካም ነው። ከዚች ቤተ ክርስቲያን ውጪ ሕይወት ያለ የሚመስል ሰው ካለህ ሕይወት በዚህ ብቻ ነው። ከሰማይ የወረድኩ እንጀራኔ ነኝ፣ ወደ ሰማይም የምመወጣኔ ነኝ። ከሰማይ የወረደው ወደ ሰማይ የወጣው የእኛ አምላክ ኢየሱስ ነው። ዓለም ላይ ብዙ እምነቶች አሉ። እምነቶቹ መስራች አላቸው። የካቶሊኮች እምነት አለ፣ ሊዮ መስርቶታል። የወንድሞቻችን ካቶሊኮች። የወንድሞቻችን ፕሮቴስታንት እምነት አለ። ማ መሰረተው? ማርቲን ሉተር መሰረተው። የቡዳ እምነት አለ ቡዳ መሰረተው። የሂንዱ እምነት አለ መስራች አለ። የሽንቶይዝም እምነት መስራች አለ፣ በጃፓን ሽንቶ። በፐርሺያ ዞሮ አስትራኒዝም የሚብለ እምነት አለ፣ ዞሮ አስተር መሰረተው። የእስልምና እምነት መስራች ነብዩ መሐመድ ናቸው። እነዚህ ናቸው ሁሉም። የእኛም እምነት መስራች ኢየሱስ ክርስቶስ ነው። ቆይ እንጂ ቆይ እንጂ፣ የእነዚህ እምነት መስራቾች ሁሉ ሞቱ። መቃብራቸው ከተገኘ አጥንታቸው አለ። የእኛ አምላክ ኢየሱስ ግን መቃብሩ ባዶ ነው፣ ባዶ ነው። ክብርን ምስጋና ለእግዚአብሔር ይድረሰው፣ ስሙ የተመሰገነ ይሁን። በእነሱም እምነት ውስጥ እኮ እነዚህ ወንድሞቻችን የእምነቱ መስራቾች ተነስተዋል ብለው ሰብከውም አያውቁ። አይሉም፣ አይሉም፣ መጽሐፉም አይልም፣ እነሱም አይሉም። እውነት ነው አይሉም። የእኛ አምላክ ኢየሱስ ክርስቶስ መግነት ፍቱ፣ መቃብር ክፈቱ ሳይል በታላቅና ኃይል ግርማ ተነስተዋል ወደ ቀደመ ክብሩ አድርጓል። ወደ ቀደመ ክብሩ አርጓልአድርጓል ያቺ ድንጋይ ዘን በለ እድመጣች አደቀቀች፣ ተመልሳ ሰይጣን ደቀቀ። ሰይጣን ለዘላለም ታሰረ። ክብርና ምስጋና ለእግዚአብሔር ይድረሰው። አንድ ነገር ልንገራችሁ፣ የሰው ጠላት የለንም፣ የተዋህዶ ልጆች። እርግጥ ነው ቤተክርስቲያናችንን ለማቃጠል ቤተክርስቲያናችንን ለማንደድ ብዙዎች ተነስተዋል። የሚገርማችሁ ይከተሏችኋል እንጂ ተከተላችሁ አታቁሙ። እናንተ ተዋህዶ ተዋዶ እኮ ከፍ ያለ ማለት ነው ክርስትና አይታችኋል? ማንም እምነት ተከትለን ቤተክርስቲያን አንሰራም። እኛ የማንንም እምነት ምስክር ሁኑ ተከትለን ቤተክርስቲያን አንሰራም። እነሱ ግን እየተከተሉን ሊከቡን ይሞክራሉ። ይሄ ራሱ ምስክር አይሆነ? የአንተ አምላክ መቃብሩን ባዶ አድርጎታል። የድንግል ልጅ መቃብሩን ባዶ አድርጎታል። የአብ ልጅ መቃብሩን ባዶ አድርጎታል። ተዋህዶ ይሄ ነው። ክርስትና ይሄ ነው። ክብርና ምስጋና ለእግዚአብሔር ይድረሰው። በአርባኛው ቀን አረገ ወደ ቀደመ ክብሩ ሄደ ወጣ። አምላክ ነው። በዚች ቤተ ክርስቲያን ብቻ አምላክ ነው ብለን እናመልከዋለን። በሌላ ግን ይሄ የለም። ቅድም እንዳልነው እንሰግድለታለን። ከሰማይ ሰማያት ወርዶ ከድንግል ማርያም ተወልዶ ያዳነን አምላካችን እግዚአብሔር ክብርና ምስጋና ይግባው። ስሙ ለዘላለም የተመሰገነ ይሆንልን። የነነዌን ሰዎች ጸሎታቸውን ሰምቶ መሐሪ አምላክ መከራቸው እንደገፈፈ የኢትዮጵያን መከራ ይክፈፍልን። ተዋህዶ ሃይማኖታችን ለዘላለም ይጠብቅልን። አጽራረ ቤተ ክርስቲያንን ያስታክስልን። ግን አንድ ነገር ቃል ልትገቡልኝ እኮ ነው። ቃሉን ልናገረውና ከዛ የምትፈልጉ ሰዎች ትናገራላችሁ። ቃሉ ይሄ ነው። ኃይልህን ስጠኝ በየሳምንቱ በደጅ መጥቼ አስቀድስል ዘንድ የሚል ነው። የሚፈልግ ሰው ይለዋል፣ የማይፈልግ ሰው አይልም። የሰራዊት ጌታ እግዚአብሔር ሆይ በየሳምንቱ በደጅህ ተገኝቼ ስምህን አስመሰግን ዘንድ ፍቃድህ ይሁንልኝ። ክብር ምስጋና ለሱ ይሁን። ዋናው ይሄ ነው፣ የመማር ውጤት ይሄ ነው። ወደ ሥጋው ደሙ መቅረብ ነው፣ የዘላለም ህይወት ነው። ሀበመኑ ናሁር እግዚኦ፣ ወዴት እንሄዳለን? ያንተን ህያው ስጋና ህያው ደም እየበላን እየጠጣን ህያው ሆነ እንኖራለን እንጂ ልባችሁን እንግዲህ፣ የደብረ ብርሃን ክርስቲያኖች እየሰማችሁኝ ነው። ልባችሁን ዮሴፍ ለጌታ ህፃን ሆኖ ትንሽዬ ወንበር ሰርቶለት ነበረ። እሱም ላይ የሚቀመጠው ሰባቱ ወንድሞቹ እህቶቹ ከለቀቁት ነው እንጂ፣ ሁሉም ያቅፉታል ጌታን። እባክህ ተራ ይድረሰኝ እያሉ ወንድሞቹ እህቶቹ ያቅፉታል ጌታን። የሚገርመው ቅድም ብያቸው የለ አቅፈውት ሌላው ሲወርድ ሲወስደው ማዓዛው እነሱ ላይ ተጣብቆ ይኖር ነበረ። ያ ማዓዛ በእናንተ ላይ ይኖር፣ ይለውጣችሁ፣ ይለውጣችሁ። ያ ማዓዛ በእናንተ ላይ ይሁን። የጠንቋይ ጢስ የጨሰበት፣ የሟርተኛ ጭስ የጨሰበት፣ የጫትና የሲጋራ ጭስ የጨሰበት፣ የዝሙት ጭስ የጨሰብህ፣ የጨሰብሽ በኢየሱስ ክርስቶስ ማዓዛ ተለወጡ። አይችልም። አያደርግም ታዲያ፣ ዮሴፍ ያችን ትንሽ ወንበር ሰርቶ እነሱ ሲለቁት ደግሞ ቁጭ ያደረገው ነበር እዛች ላይ ስራ ሲሰራ። ልባችሁን እንደዛች ትንሽ ወንበር አርጓት ጌታ እንዲቀመጥባችሁ ይቀመጥላችሁ። በልባችሁ ከነናቱ ከድንግል ማርያም ከናንተ ጋር ይሁን። በቀኝ በግራ ትቁምላችሁ፣ ከፊት ትምራችሁ፣ ከኋላ ትከተላችሁ። በልቡናችን ከልጇ ጋር ነግሳ ለዘላለም ትኑር። ያስተማረን የመከረን ሀያሉ አምላክ ክብር ምስጋና ይግባው። ከሶዴትም ማነድ እሱም ከእኛ አይርቅም። አሜን።